አንድ ትልቅ ሸህ አሉኝ። እነ እኚህ ሸህ ታሪክ ሲያስተምሩኝ በኢትዮጵያ ላይ እስልምናን ያቆዩ ለኢስላም የታገሉ ሦስት ዋና ዋና ብሔረሰቦች አሉ ካሉ በኋላ አንደኛው አርጎባ ነው ብለውኛል። ብለውኛ አላሁ አክበር ባርጎባ ልዩ ወረዳ በዚች በትቤ መንደር በታላቁ ሙጃሂድ አሼክ ጠልሃ ጃዕፈር ማንም አረብኛን ተናጋሪ ኢስላምን ያወቀ ጠልሃ ሲባል ጠልሃቱ ብኑ ዑበይድላን ስለሚያውቅ አይከብደውም። ጃዕፈር ሲባል ጃዕፈር ብኑ አቢ ጣልብን ስለሚቀራ አይከብደውም።

ወስላቶች ውስጣቸው ገብተው አሉ። ከዛ በኋላ አጋፈጧቸው አሉ። ከዛን ተሳቸው ጀመሩና ኧረ አላህ ቢጠይቆት ሲባል ባመለጡት ነው አላህ የሚጠይቀኛ አሉ። አይ እንዲህ ነበሩ አደብ የሚያስይዙ ሙጃሂድ ጣልሃ ጃፈር፣ እንኳን ለናንተ ለኛ ኩራት ናቸው። ስለዚህ እንዲህ ሰው ማነሱን አትዩ፣ ቦታ ማነሷን አትዩ የታላቅ ታሪክ ባለቤቶች ስለሆናችሁ መስጅዳችን ይሰራል እንሻላ። አልሀጅ ሀጅ አምር የእሳቸው መንደር ቢባል ማለት ነው የት ይሄዳል? በአዲስ አበባ ያለው ያርጎባ ተወላጅ፣ በአዳማ ያለው ያርጎባ ተወላጅ እያንዳንዱ ማለት ነው ተይዞ በል ይባላል። አለበለዚያማ አሀ አልፈረምክም የዚህ አባል መሆንን ይባላል። በመጀመሪያ ደረጃ ሙስሊሙ እንደ ሙስሊም የሙስሊሙ ታሪክ በዚህ ላይ ታላቅ አሻራን ስለጣሉ ማንም ሙስሊም ማለት ነው ሸክ አልሙጃሂድ ጠልሓ ጃዕፈርን የሚገልጽ መስጅድ መሰራት አለበት የሚገልጽ መስጅድ መሰራት አለበት ይሄ ሚዲያ ላይቭ ሚዲያ ነው ስለዚህ በዓለም ላይ ያላችሁ ለኢስላም የታገሉ አባቶቻችንን እናክብር የምትሉ ሁሉ ይሄ መስጅድ እናንተን ይመለከታችኋል ስለዚህ መስጂዱ ይሰራል ኢንሻአላህ መስጂዱን መስራት የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ነብዩ ሰለላሁ ዐለይሂ ወሰለም ከመካ ተሰደው ወደ መዲና ሲጓዙ ጉዞ ሰባት ቀን ፈጀባቸው ሰኞ ወጥተው ሰኞን ደረሱ የት ቁባ መንደር እዛ ላይ መስጂድ ቁባን ሰሩ አራት ቀን እሳቸው ጋ ቆዩ ሰኞ ማክሰኞ እሮብ ሐሙስ ከዛን በጁማ ዕለት ወደ መዲና ወደ መስጂድ ነበዊ ወዳለበት ቦታ መጡ። ነብዩ ሰለላሁ ዐለይሂ ወሰለም ከዚን ግመላቸው የት በረከች ፊ ዳሪ በኒነጃር በኒነጃር የሚባል መንደር ላይ ግመላቸው ታዋት የታዘዘችበት ትሄዳለች አሉ። እዛ በረከች። እዚህ ቦታ ላይ መስጂድ ይሰራል ተባለ። መስጂዱን በጊዜው ለመስራት የቦታ መግዣ ሳንቲም አልነበረም። ከዛ በኋላ ነብዩ ሰለ ሰለም ያንን ቦታ የፈቀዱ በኑን ነጃሮችን ገንዘብ ባገኙ ጊዜ ልክፈላችሁ የቦታውን ዋጋ ብለው ሲጠይቁ ላ ነጥሉቡ ሰመነሁ ኢላ ሚንላህ አሉ። በኑን ነጃሮች የዚህን መሬት ዋጋ ከአላህ ነው የምንፈልገው አሉ። ኢስላም እንዲህ ያሉ ጀግኖችን እንዲያሉ ማለት ነው። የዲኑ አለኝቶችን ያሳለፈ ነው ኢስላም። አፍሮ አያውቅም። መስጂዳችን ይሰራል ኢንሻአላህ። ስለዚህ ይሄ መስጂድ እድለኛ ነው። የታሪክ ባለሀብት በሆነ ቦታ፣ የታሪክ ባለሀብት በሆነ ትውልድ ውስጥ በዚች መንደር መስጂድ ይሰራ ቢባል እኔ ትላንት ሌላ ፕሮግራም ላይ ውያለው አሊም አላህ የሚያውቀው ከገባው ጊዜ ጀምሮ ታሪኩ ሲነገር ውስጤ ውስጤ ይንቀሳቀስ ይመስለኝ ነበረ እና በመምጣቴ ደስ ደስ ደስ ነው ያለኝ።